አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም የተባረከ የዳሩ ቀኑ አስር ሰዓት ሲሆን ከዚህም ይቆጥላል። በዚህ ወር በአንድ በዚህች ቀን በአፍራቅያ የሆኑ ቅዱሳን መክሲሞስ፣ ማንፌዎስ፣ ፊቅጦርና ፊልጶስ በካሃዲው ንጉሥ በዳኪዎስ ዘመን በሰማይትነት አረፉ። በዚህም ካሃዲ ንጉሥ ዘመን ሰባቱ ደቂቅ ሶስት መቶ ሰባ ሁለት ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። ቅዱስ ቅዱሳን መስተጋደላን ክብር ይግባውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጽ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰባስበው ወደ ካህዲው ንጉስ ቀረቡ። እኛ በእግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለንም ብለው ጮሁ። ይህ ከሃዲ ዳኪዮስም በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍ እንዲገርፏቸው አዘዘ። አንድ ጊዜም ሁለት ጊዜም ታላቅ ግርፋትን ገረፏቸው። በእሳት በአጋሉትም ከብረት በተሰሩ በትሮች ደበደቧቸው። ከዚህም በኋላ በበርኖ ስላቂ ጨርቅ ከመጻጻና ከጨው ነክረው ስላቸው ናሿቸው። የንጉሱንም ትእዛዝ ባልሰሙ ጊዜ ስቃዩንም ፈርተው ከበጎ ምክራቸው ባልተመለሱ ጊዜ በማብዛት ጽኑ ስቃይን እንዲያሰቃያቸው አዘዘ። እንዲሁም አደረጉባቸው። ከዚያ የነበሩ ብዙ ህዝብም ትዕግስታቸውን ባዩ ጊዜ ክብር ግባውና በጌታችን ኢየሱስ ክርስቶስ አምነው በሰማይትነት ሞቱ። በዚያንም ጊዜ ንጉሥ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሆን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን። በረከታቸውም ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለመክሲሞስ ወለ አኃዊሁ በጽድቅ ለአበዩ ሰጊዶ ለስብኮ ወርቅ ሃራዳ ኬዎስ አላዊ ኮናኔ ሰባቱ ደቂቅ በዛአርሃ ሰው በብሂ ወበፀው ድቁቅ ስላቲ ሆሙ መዝመዙ በሰቅ ጅም ቀኒ ጻድቁ የኢትዮጵያ ንጉሥ የናአኩቶ ለአብ መታሰቢያ ነው። በረከቱም ከእኛ ጋር ተኑር ለዘላለሙ አሜን። ሰላም እብል ዘእነግር ግብሮ ለናአኩቶ ለአብ ጻድቅ ንጉሥ ሰላም መተፋቀሮ እንበለ ያደነግጾ ሞት ወኢያ ባሂሮ እግዚአብሔር መሐሪ እምገጸ ሞት ሰውሮ ምስለ ሕያዋን ወራ ያን ብሮ ምለት የእመቤታችን የቅድስት ድንግል ማርያም ልደት፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርተሎሜዎስ መሳወሪያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት ታስበው ይውላል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። ሮሜ 6 ቁጥር 5 ዘአቅረብኩ ማህሌት ዘኪሬ አይላፈ ምለተጸምዱ ከዘልፈለላ ነብብ ተወከፍ ዘንድ ቴ መጽሐፈ